ቪዲዮ ለሁሉም እንዲዳረስ ላይክ በማድረግ እንጀምር። እንዲሁም ደግሞ ቪዲዮን ሙሉ በመከታተል ተጠቃሚ እንሆን። የነቢዩ ሰለላሁ ዓለይሂ ወሰለም አባት አብዱላህ እድሜያቸው ከፍ ሲል ማግባት ፈለጉ። ከዚያም ከበኒ ዘህራህ ጎሳ አሚናን አገቡ። በዛን ጊዜ በአረቦች ባህል አንድ ሰው ሚስት ሲያገባ የሚስቱ ቤት ውስጥ ሶስት ቀን ይቀመጥ ነበረ። አብዱላህም አሚናህ ጋር ሶስት ቀን ተቀመጡ። በአራተኛው ቀን ወደ ራሳቸው ቤት ወሰዷት። እዚያም ሰባት ቀን ቆዩና ለንግድ ወደ ሻም ተጓዙ። በዚህ አስር ቀን ውስጥ ነበረ ረሱል ሰለላሁ ዓለይሂ ወሰለም የተጸነሱት። ዐብዱላህ ለንግድ በሄዱበት አንድ ወር ቆዩና በመዲና በኩል አድርገው በበኒ ነጃር አጎቶቻቸው ጋር ሲመለሱ መንገድ ላይ አብዱላህ ታመሙ። ህመሙም ባሰባቸውና ሞቱ። አብዱላህ በሞቱ በሰባተኛው ወር ሰኞ ቀን በወርሃ ረቢዑ ላወል ረሱል ሰለላሁ አለይህ ወሰለም ተወለዱ። አሚናም ረሱልን እርጉዝ በነበረችበትም ጊዜ ይሁን ስትወልዳቸውም ሴቶች የሚሰማቸውን አይነት ህመም አልተሰማትም ነበር። ልክ ከሆዷ ሲወጡም የሻም ሕንፃዎችን ያበራ ብርሃን አይታ ነበረ። ረሱል ስላ አላሁ አለህ ወሰለም የተወለዱበት ግን ረቢ ለወል አስራ ሁለት ነው። በዘጠኝና በስምንት ነው እንዲሁም በሌሎችም ነው ተብሏል። ረሱል ስላ ላ ወሰለም የተወለዱበት አመት የዝሆን አመት በመባል ይታወቃል። የዝሆን አመት የተባለበት ምክንያትም አብረሃ አልሐበሺ ከአባን ለማፍረስ ትልቅ ሰራዊት ከዝሆን ጋር በመላኩ ነበረ። ይህም ክስተት እንዲህ ነበር። አብረሀ አልሐበሺ በየመን የነጃሺ ተወካይ ነበረ። የዛን ጊዜ ሐበሻ ትልቅ ስልጣን የነበራት ግዛት ነበረች። አብረሀ አልሐበሺ አረቦቹን ካዕባን ሲያልቁት እንዲሁም ሐጅ ሲያደርጉበት ይመለከታል። ይህንን መመልከት ግን ለሱ ደስ አላሰኘውም ነበረ ከካባም ሰዎችን ማራቅ ፈለገና ትልቅ ቤተ ክርስቲያን ገነባ። ሰዎቹም ካባን ትተው ሐጅ እንዲያደርጉበት እንዲያለቁ ታስቦ ነበር የገነባው። ይህን የሰማ ከበኒ ኪናናህ የሆነ ሰው ቤተ ክርስቲያን ውስጥ ገባና ተጸዳዳበት። አብርሃ ይህን በሰማ ጊዜ ከአባን ሄዱ እንደሚያፈርሰው ዛተ። ብዙም ወታደሮች አዘጋጀ። ጉዞውንም ጀመረ። ወታደሮቹ ከሚጠቀሙት እንስሳ መካከል ዝሆን ነበረ። አረቦቹም ከዚህ በፊት አይተውት አያቁም። በመንገድ ላይ ትናንሽ የአረብ ጎሳዎች አብርሃን ለማስቆም ቢሞክሩም አልቻሉ። የመካ ህዝቦችም ሸሽተው ወደ ተራራ ወጡ። አብርሃ መካ በደረሰ ጊዜ ከህዝቦቹ ግመሎችን ወስዶ ነበረ። ግመል ከተወሰደባቸው ሰዎች መካከል ደግሞ አብዱል ሙጣሊብ ነበሩ አብዱል ሙጣሊብም ጀግና የማይፈሩ ስለነበሩ አብርሃ ጋር ግመሎቹን ለመጠየቅ ሄዱ አብርሃም አብዱል ሙጣሊብን ልክ ባየሁ ሰዓት አስገረመኸኝ ነበር ልክ ስታናግረኝ ላንተ ፍላጎት አጣሁኝ እንዴት ስለ ግመል ታወራኛለህ እምነትህን የአባትህን እምነት ላፈርሰው መጥቼ ያላቸው አብዱል መጣሊብም እኔ የግመሎቹ ባለቤት ነኝ፣ ለዚህም ቤት ባለቤት አለው እርሱ ይጠብቀዋል አሉት። ግመሎቹንም ይዘው ሄዱ። አብረሃ ጦሩንና ዝሆኖቹን አዘጋጅቶ ወደ መካ ሊደርሱ ሲቃረቡ ዝሆኖችን ወደ ካዕባ አቅጣጫ አልንቀሳቀስም አሏቸው ወደ ሌላ አቅጣጫ ሲቀይ ሲሯቸው ደግሞ ይጓዛሉ። በዚህ ሁኔታ በሚሄዱበት ሰዓት አላህ ወፎችን ላከ። ተከታትለው የሚጓዙ እያንዳንዱ ወፍ ሶስት ድንጋዮችን ይዘዋል፣ አንዱ በአፋቸው በምንቃራቸው እንዲሁም ደግሞ በእግሮቻቸው። እነዚህ ድንጋዮች ማንንም አያገኙም ሰውነቱን የቆራርጡትና ያጣፉት ቢሆን እንጂ። አብርሃ ህመም አገኘው። በዚህ ህመም ጣቶቹ ረገፉ። ሰናአ ወይም ደግሞ የየመን ከተማ ሲደርስ የእርግብ ጫጩት መስሎ ነበረ። ደረቱን ተሰንጥቆ መጥፋማ ሞትን ሞተ። ረሱል ሰለላሁ ዓለይሂ ወሰለም ከተወለዱ በኋላ ለመጀመሪያ ጊዜ ያጠባቻቸው ሶወይባ የአቡላሀብ ሰራተኛ ነበረች። በዚያን ጊዜ ከቁረሽ ህዝቦች ልምድ መካከል ልጆቻቸውን ለአጥቢዎች በመስጠት ወደ በረሃ መላክ ነበረ። ምክንያታቸውም ልጆቻቸው ነቃ እንዲሉና አፋቸውን በደንብ እንዲፈቱ ነበር። ልጆቹም ሁለት አመት ያህል ይቆዩና ወደ እናቶቻቸው ይመለሳሉ። ረሱልም ሌላ አጥቢ ያገኙት በዚህ ልምድ ምክንያት ነበረ። ከበኒ ሰዓድ ሴቶች የሚያጠቧቸው ልጆችን ፍለጋ መጡ። ሁሉም የሚያጠቧቸውን ልጆች መርጠው ወሰዱ። የዚያን ጊዜ የቲም የሆነ ልጅ መውሰድ የሚፈልግ ማንም አልነበረም። ሁሉም ሴቶች ረሱልን የቲም መሆናቸውን ሲያውቁ ይተዋቸው ነበረ። ረሱልም የሀሊማ ሳዕድያ ድርሻ ሆኑ። ሀሊማ ሳዕድያ ቤቱት ትልቅ ችግር ነበረ። ጡቷም ወተት አልነበረውም። የመጡበት አህያ ደካማ ነበረ። ሀሊማ ሳዕድያ ሚጠባ አንድ ልጅ ነበራት። ሁሉም ልጆች ተመርጠው የቀሩት ረሱል ሰለላሁ አለይህ ወሰለም ብቻ ስለነበሩ ይዛቸው ሄደች። ረሱልንም ወደ እቅፏ ስታስጠጋቸው ወተት ያልነበረው ጦታ ሞላላት። ረሱልም ጠግበው ጠጡ። የመጡበት ማህያ ፈጣን ሆነ። ረሱልም ሀሊማ ሳዕድያ ጋር አራት አመት ያክል ቆዩ። ረሱልም ሀሊማ ጋ በቆዩበት አመታት ቤታቸው ላይ በረካ ፈሰሰበት። አንድ ጊዜ ረሱል ሰለላሁ አለይህ ወሰለም ከልጆች ጋር እየተጫወቱ በነበረበት ሰዓት ጅብሪል አለይህ ሰላም መጣና ከልጆቹ አርቆ ወስዶ ደረታቸውን ከፍቶ ልባቸውን አወጣት። ከዚያም ከወርቅ በሆነ እቃ በዘምዘም ውሃ ልባቸውን አጠበውና ከልባቸው ላይ ቁራጭ ነገር በማውጣት ይሄ የሸይጣን ድርሻ ነው ብሎ አወጣው። ከዚያም በድጋሚ ደረታቸውን ሰፍቶ ወደ ነበረበት መለሰው። ልጆቹም ወደ እናታቸው ማለትም ወደ አጥቢያቸው በመሄድ ሙሐመድ ተገለዋል አሏት። ሲያገኛቸውም ፊታቸው ተለዋውጦ ነበረ። ሀሊማም ከዚያ ክስተት በኋላ ፈራችና ወደ እናታቸው መለሰቻቸው። በየሳምንቱ እንደዚህ አይነት ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ቪዲዮ ተደራሽ እንዲሆን ላይክ ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።